በእርግጥ መህሌት ነው የሚለው ነገር ግን ፎቶ ግን ማለት ትክክለኛ መቃብር ላይ የሚሰራ ፎቶ አለ እና ትንሽ ግራ የሚያጋባ ነገር ነው። ግን እርግጠኛ ነሽ ይሄ ነው አይደል? እስኪ ይህን ነገር ለቼክ ለማስደረግ ሞር እንሞክራለን ምክንያቱም እኔ በጣም ከገረመኝ ነገር ውስጥ ጥበባቸው በውሸት የውሸት መረጃ፣ ጭራሽ የሰው መቃበር ላይ ሄደው ሌላ እሷን ፎቶ አድርገው የማይመስል ነገር ለጣጥፈው ለጣጥፈው እሷ በሕይወት እንዳለች እንግዲህ በደንብ ዝም ብላችሁ እዩ የውሸት እንደሆነ። ምክንያቱም ሰውየው እሷ ሙታለች ካለ እነሱ ስራቸውን እንዲያቆሙ ስለፈለገ ብቻ ነው ይህ ሁሉ ርቀት የሚሄደው። ግን ከማሌት እና ከሱ ከናቲ በላይም እንግዲህ ሌላ ልጆች እንደታገቱ እየተናገረች ነው። ብዙ ልጆች አሉ ብላለች። እንግዲህ የእነሱም እግዚአብሔር ብሎላቸው በነ ልውል እና ዘላለም ምክንያት የእውነት ከታሰሩበት እንዲፈቱ የሁላችን ምኞት ነው። ማህሌትን በህይወት ካለች እንግዲህ እግዚአብሔር ካለ የእውነት እኔ እንጃ። በስመ አብ ይህን ያክል አረመኔ ጨካኝ እንዴት አይነት ሰው ነው የገጠማቸው? በስመ አብ መንፈስ ቅዱስ። ሰው እኮ ይራራል። ትንሽ ትንሽ እንደው ትንሽ የሚራራ አንጀት የለውም። እናት አለው፣ እህት አለው። ሰውየው ግን እንደው ትንሽ እንኳን የሚራራ ነገር አይደለም። ለምንም ነገር የሚራራ አይደለም። ከእንደዚህ አይነት ሰይጣናዊ እግዚአብሔር ይሰውረን። እንደዚህ ከመጥፎ ሰው እግዚአብሔር ይሰውረን። እውነት አያጋጥመን። በስማ መንፈስ ቅዱስ ይህን ያክል መጨካከንማ ከባድ ነው። የእውነት ሰው እኮ ያጠፋል። ሰው ብዙ ነገር እንትን ታያለሽ ግን የሆነ የሚራራልሽ ሰው ሲሆን በጣም እኔ እንጃ የሆነት የዚህ ደግሞ ከፋ በጣም ከፋ ከሚባለው በላይ ማለት ነው አንዳንዴ ላይች ለምንድን ነው ላስቺ ላይሰጥም ይባላል እንግዲህ እነዚህ ልጆች አሁን በምን አይነት ሁኔታ እንዳሉ መህሌትን ይዟት እንደሄደ እየተናገረች ነው ሌላ አስቻለሁ ማነው የሚባል ደግሞ ሌላ ሌላም ጉድ እንዳለ እየተናገረች ነው። ብቻ ከባድ ነው፣ ከባድ ነው። ብቻ ምን ማዕረግ ይቻላል ከእንደዚህ አይነት ጉድ ጉደኞች? ኧረ ምን አይነት ስቃይ ነው! በስማ ሰው ለአንድ ቀንም ቤት ተዘግቶበት ይጨንቃል፣ አይደለም ይህን ያክል ይሄ ሁሉ ቀናት። ይቅር እና እንግዲህ ምስኪን በምን አይነት ሁኔታ እንዳሉ ራሱ ፈጣሪ ሆናቸው። ብቻ ከባድ ነው በጣም የማዴትን ነገር መጨረሻዋን ያሳየን። እውነት እውነት ይቺ ልጅ ሙታለች ወይ የውሸት መቃበር እንደሆነ እንግዲህ ታይቶበታል ግን ያለ መሸነፍ ማያደርገው ነገር የለም። መስፍን የተባለው ሰይጣን ከነሱም አልፎ እንግዲህ ሌላ ሰዎችም እንዲህ ያሰቃየ እንደሆነም እየሰማን ነው። እንግዲህ ብዙ ነገር ይወጣል፣ ብዙ ነገር ታላችሁ። እንግዲህ ዋናው ደግሞ ብዙ ሚስጥር የሚያውቀው ደግሞ ጋብ ከተያዘ ደግሞ ትንሽ የሆነ ቤተሰቦቹ ምናምን ካሉ ምን ባለት ሰው የኔ የራሱን እንትን ሲደርስበት ነው ቁስሉ የሚታወቀው። አሁን ላይ የሰውን ስቃይ ምንም ላይመስለው ይችላል። ግነት ወይ በእናቱ ወይ በንትኑ ወይ በምስትመጣበት መጣበት፣ የዛ ሰዓት የሰውን ህመም የሰውን ስቃይ ይረዳል እና አንዳንድ የጨካኝ አረመኔነት የራሱ ጣት ጥፍሩ ካልተቆረጠች ምንም ነገር የሚያመው አይመስለኝም እና የዚህ ሰውዬ የጨካንነት አረመኔነት እስከ ጥግ ድረስ እንግዲህ እያያችሁ ነው። ስንቶችን እያሰቃየ እንዳለ ለምንም ለትንሽ ለብር ለብር ብሎ የሁሉ የሰው ልጅ ስቃይ አይገባም። እውነት እስማ የሁሉ ስቃይ ለማንም አይገባም። እግዚአብሔር ልቦና ይስጠን ብቻ። ለማንኛውም ጋይዝ ማለት እንድትገኝ እንግዲህ ሁላችሁም ጸሎት አድርጉላት። ናይና ናታ እና ሁለቱም እንግዲህ ከነሱም ጀርባ ያሉትንም እንግዲህ እግዚአብሔር ካለላቸው በምን አይነት ሁኔታ እንዳሉ ፈጣሪ ነው የሚያውቀው። ተገንተው ከዘላለም እና ከልው ልጅ እንዲገቡ የሁላችን ምኞት ነው። የእውነት ቤተሰቦቻቸው በምን አይነት ጭንቀት እንዳሉ እንግዲህ ፈጣሪ ነው የሚያውቀው። ለአንድ ቀንም ስትጠፊ ከባድ ነው፣ አይደለም አይደለም? ለስንት ቀናት ይቅርና። እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ ላያስችላችሁ አይሰጣችሁም። ልቦና ይስጥላችሁ ነው። ለማንኛውም ጋይዝ፣ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሽር ማድረጋችሁን እንዳትረሱ። ሁላችሁም ስትገቡ ላይክ ያደረጋችሁ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ለምታበረታቱኝ እህት ወንድሞች ደግሞ ከልብ ነው የማመሰግነው። ብዙዎቻችሁ የእውነት በጣም በጣም የማመሰግናችሁ፣ ላይክ ሸርም፣ ሰብስክራይብ ለምታረጉኝ ከልብ አመሰግናለሁ። ሰላም ፍቅር ተመኘሁላችሁ። ኢትዮጵያ ሀገራችንን ሰላም ያደርግልን። እንግዲህ ጾም ነው ወቅቱ፣ የምንተሳሰበት የተራበ የተቸገረ የምንረዳበት ጾም ያደርግልን፣ አስጀምሮ ያስጨርሰን አምላክ እግዚአብሔር በሬ ይመስገን እያልን ሰላም ፍቅር እመኝላችኋለሁ። ባይ ባይ። የማህሌት ነገር እንግዲህ እንዳወዛገበ ነው። የማህሌት ነገር መጨረሻው ምን ይሆን እኛም ሁላችንም በጉጉት የምንጠብቀው ነው። እውነት ልጅቷ ሞት ያለችው እንግዲህ ውሸተኛ አሰተኛ የሆነ መቃበር ነው እያሳዩ ያሉት በውሸት የተሰራ እንደሆነ እንግዲህ ጀግናችን ልውል ሂዶ በአካል አይቶታል። ካየው በኋላም እንግዲህ የተሰራው መቃበር ፎቶዋ ይሁን እንጂ ስሙና እንትኑ ትክክል እንዳልሆነ እየተናገረ ነው፣ ራሱ ያየውን ማለት ነው። እንግዲህ እቺ ዋና አቃለሁ ብላ ብዙ ነገር ብዙ ምስጢር የምታውቀው በጣም ብዙ ነገር ታውቃለች። እንግዲህ ከመስፍን ሌላም አጋች እንዳለም እየተናገረች ነው። እንግዲህ እስካሁን ድረስ መስፍን ነበር እኛ ራሱ የምናውቀው፣ ግን ብዙ ጉዳ አለ። እኔ እንጃ እውነት ይህን ያክል ጭካኔነት ይሄን ያክል አረመኔነት ለሰው ልጅ ለብር ብለን የሁሉ ስቃይ እውነት ለማንም ሰው አይገባም። አይደለም ለሰው ልጅ ይቅርና እን እኔ እንጃ የእውነት እንዴት እንደሚያስቡ ባላቅም፣ ልቦና አይስጠለሁላችንም። የማህሌት ነገር በጣም ነው ያሳዘነችኝ። አንዴ ሙታለች፣ አንዴ ይዟት የጠፍቶ ነው። አንዴ ብቻ ውዝግዝብ ያለ ነገር አለ አይደል? በቃ ምንም የምትጨብጡት ነገር የለም። እርግጠኛ ሆና እኳን እቺ ራሱ መናገር አልቻለችም። አንዴ ሙታለች ትላለች፣ አንዴ ያለች ይዟት ሄዶ ነው ትላለች። ከማን እውነት እንደምንሰማ አላቅም። ፈጣሪ ደግሞ ብሎ እሷ በህይወት እንዳለች ምኞቴ ነው እንድትኖር ምንም ነገር ሳትሆን። ሌላው ናቲ ደግሞ በምን ሁኔታ እንዳለ እንግዲህ የእሱ ነገር እስካሁን ድረስ ምንም ነገር አታውቅም። ትናንት ዕለት ያያችሁት ቪዲዮ አለ ሁለት፣ አንድ ሴት እና አንድ ወንድ ልጅ አሉ ብላለች። የዛሬዋ ደግሞ ሌላ ነገር ነው የምትቀበጣጠረው። አንዴ ይዟት ጠፍቷል ትላለች፣ አንዴ አለች ትላለች። አንድ ደግሞ ሞታለች፣ መቃበሯን ላሳይህ እንድታምን ብቻ። ብዙ ነገር መስፍን ያው ስለሚያስፈራራቸውም ይመስለኛል እንደዚህ የሚያወሩት። ግን እውነቱ ደግሞ እውነት እውነት ናት። እውነቷ የትም ብትሄዱ ተደብቆ አይቀርም፣ እውነቱ መውጣቱ አይቀርም። እንግዲህ ይሄ ሰውዬ እየሰራ ያለው ከዘላለም እና ከልውል ምንም አይነት መረጃ አያመጥም። እንግዲህ ጀግናዎቹ ከገቡበት እየገቡ እያንዳንዷን መረጃ እያመጡ ነው። እንደምታዩት የራሳቸው ህይወታቸው ሳያሳስባቸው ምንም ነገር እንትን ሳይላቸው፣ እግዚአብሔር ይጠብቃችሁ። እናንተ ለሰው ብላችሁ እንደዚህ እየሆናችሁ እናንተ ደግሞ እግዚአብሔር ክፉ ነገር የያዘላችሁ ምንም ነገር አትሆኑ፣ ምንም ነገር አይንካችሁ። እውነት መጨረሻ የማህሌት ነገር እንደ እግዚአብሔር ብሎ በሕይወት እንድትኖር የሁላችን ምኞት ነው። መስፍን የተባለው ጉድ መያዙ አይቀርም ግን እነ ማህሌት ብቻው ሳይሆኑ እንግዲህ ሌላ ልጆችም እንዳሉ እየተናገረች ነው። ይህ ሁሉ እንግዲህ ለብር ብሎ ነው ሰውዬው፣ ይሄ ሁሉ የሚያሰቃያቸው ምንም በማያውቁት የእውነት የሰው ልጅ ግን በስመ አብ ልቦን አይስጠን። የእውነት መጨረሻችን ምን እንደሚሆን አላውቅም። ያው ሞት ነው፣ ማንም ሰው ከሞት እንትን አይልም። ግን የሁሉ ስቃይ እናንተን እኔ ለሰው ልጅ እኔ እንጃ፣ የእውነት እንዴት እንዴት እንደሚያስቡ አላውቅም። ልቦና ይስጣችሁ እንግዲህ። ሴትዮ እንደምትለው እንደምታዩት ተቀባጣጥራለች፣ ብዙ ምስጢር ታውቃለች፣ መናገር ግን አትፈልግም። ምክንያቱም መስፍን ሊያስገድለኝ ነው ብዙ ምስጢር እኔ ስለማውቅ እያለች ስለሆነ ያው እሷም ላይ ህይወቷ ፈርታለች። በመጀመሪያ ወደዚህ ወንጀል ስትገባ ምንም ነገር አላሰበችም። ብሩን ብቻ ነበር ያሰበችው። አሁን ደግሞ እንግዲህ እያንዳንዷን መረጃ እያወቀችውን እውነቱን መናገር አለባት። እነዚህ ልጆች በምን አይነት ሁኔታ እያሳለፉ እንዳለ ፈጣሪ ነው የሚያውቀው። እነ መህሌት ብቻ ሳይሆኑ ሌላ ልጆችም እንዳሉ እየተናገረች ነው እና ለእነሱ እንዲደርሱላቸው እሷ ደግሞ ምንም ነገር ሳትደብ ከነገረቻቸው፣ እግዚአብሔር ብሎ ደግሞ ዋናው ጋርድ የተባለውን ደግሞ እንደሚያገኙት ደግሞ ታያላችሁ። እውነት ከእነሱ ምንም ነገር አያመልጥም። ዘላለምም ዘላለም ነው፣ ልውልም እንደዛው ነው። ሁለታቸውም ምንም ነገር አይበግራቸውም። ያገኟታል፣ በህይወት ካለች እንግዲህ። መህሌትንም እንደሚያገኟት ተስፋ እናደርጋለን። መጨረሻችን ያሳምረው። የእውነት ይህ ሁሉ የሰው ልጅ ስቃይ ግን አይገባም። ብር ብር ብር ብር ለብር ብለው ይህ ሁሉ የሰው ልጅ ስቃይ፣ ይህ ሁሉ እንትን፣ እኔ እንጃ። የእውነት ኢትዮጵያ ውስጥ ነው ወይ ትላላችሁ? በቃ ኢትዮጵያ ውስጥ ምንድን ነው እየተካሄደ ያለው? ምን አይነት ስቃይ ነው? ወዴት ማለት ለማን ነው የምትናገሩት? ለማንስ አለኝ ነው የምትሉት? ይህ ሁሉ ስቃይ የሰው ልጅ ቤት ተዘግቶበት የሰላም አየር እንኳን መተንፈስ እስከሚያቀታቸው ድረስ በጣም ከባድ ነው። እውነት አረመኔ ስማ፣ መንፈስ ቅዱስ እንግዲህ ይቺ ሴትዮ ምስጢር ብቻ እንዳታወጣበት እንድትገደል እራሱ አዟል። እንግዲህ እሷ ደግሞ ተሎብላ ብላ ወደ መስ እነሱ ባያገኟት የሆነ ነገር ሊያረጋትም ይችላል። መስፍን የተባለው አረመኔ ነው በጣም ለምንም ነገር እንትን እንደማይራራ ያው እያያችሁ ነው። ለሰው ልጅ እንዴት አይነት እንትን አረመኔ ጨካኝ እንደሆነ ብቻ እኔ እንጃ። ከባድ ነው፣ ከባድ ነው፣ ከባድ ነው፣ ከባድ ነው። ምን ለማን እንደሚነገር አላውቅም።